የፀጉር ካራቴን በነገራችን ላይ ጸጉራችሁ እንደዚህ ነው የሚያሳምርላችሁ። እዚች ጋር ፀጉሬ እንዴት እንደሚያምር በጣም ነው የሚያምረው። እዚች ጋር ሳልታጠበው በፊትና የመጀመሪያው ደግሞ ከታጠብኩ በኋላ ከተቀባው ከታጠብኩ በኋላ ነው ማለት ነው። እና እንዴት እንደሚያምር ውበቱ፣ ወዙ። እዚች ጋር እንደነገርኳችሁ ሳልታጠብ በፊት ነው እና ሰርቼው ነበር። ከሰራው በኋላ እንዳውም ሳላበጥረው ምን ሳልለው ነበር ይህን ውህድ የተጠቀምኩት። እና በጣም ምርጥ ውህድ ሽበት ለሚያስቸግራችሁ በተለይ እንዲሁም ጸጉራችሁ በጣም ለሚደርቅባችሁ እንደዚህ እየሰራችሁ ብትጠቀሙ ጸጉራችሁ ጤናማ ይሆናል። ለጸጉራችሁ እድገት እራሱ በጣም አሪፍ ነው። ሰላም ቤተሰብ፣ እንዲ ናቸው ሰላም ናቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝ ትርፍ ይበልልኝ። ወደ ዛሬ ግባ ስመጣ እዚች ጋ የተጠቀምኩት ሁለት ማንኪያ ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ በነገራችን ላይ ብዙ ጥቅሞች አሉት እና ለጸጉር እድገት እንዲሁም ደግሞ ሽበት ለማጥፋት በጤና ዙሪያ ራሱ በጣም ለየት ያለ ጥቅም ጥቅማለው እና የጸጉር ቅባት ራሱ ሰርታችሁ ብትጠቀሙ የጥቁር አዝሙድ ራስ ምታት ላለባችሁ በጣም አሪፍ ነው። በዚህ አጋጣሚ እኔም ከዚህ በፊት ኮመንት ጽፋችሁልኛል የተወሰኑ ልጆች እና የራስ ምታት በጣም አሪፍ ነው የጥቁር አዝሙድ ዘይት ተጠቃቢ ተብዬ ነበርና በጣም ነው የጠቀመኝ እግዚአብሔር ይመስገነውን የራስ ምታት በየጊዜው ነበር ነው የሚያመኘውን፣ ግን ተመስገን ሄዱል ጠፍቶልኛል እና በዚህ መልኩ ሰርታችሁ ብትጠቀሙ በጣም አሪፍ ነው። እዚች ቁርምፍል ነው ለጸጉር እድገት፣ እንዲሁም ደግሞ ቁርንፍድ በልኩ ቢሆን በጣም አሪፍ ነው፣ ሳይበዛ ማለት ነው። ነገር ግን ቁርምፍል ተቀብታችሁ ምንም ጸጉራችሁ ቅባት ካልተቀባችሁ ጸጉራችሁ መድረቁ የማይቀር ነው። በጣም ጸጉር ያደርቃል። ግን ምንድነው ችግር፣ ምንድነው ዋናው ነገር እስከ አጠቃቀሙንም በትክክል ማወቅ ያስፈልጋልእና እና አመስኩት ካመስኩት በኋላ ትንሽ ወደ ስቶቭ ነበር ግን ቶሎ ቶሎ እንትን እንድልልኝ ወደ ሌላ እሳት ላይ ያረኩት ማለት ነው። እንደዚህ እዚች ጋ አንድ ላይ ነበር። እኔ መጀመሪያ ግን ጥቁር አዝሙዱ በደንብ ባምሰውና ከዛ ቁርንፍዱ እንትን ብለው በጣም አሪፍ ነበር። ግን ምንም ችግር የለውም። ዞሮ ዞሮ ማለት ነው። ግን እኔ እዚች ጋ ቁርንፍዱ ወዲያውኑ ከለሩ ቀየረብኝ። ምታዩት ይሆናል። እዚ እንትን ሳውጣው ምታዩት ይሆናል። እዚች ጋ ቀስ እያላችሁ እንትን ካላችሁ ካመሳችሁት በኋላ ቢያንስ ብዙም አደለም እዚች ጋ እያችሁት እንዳልኩኝ ማለት ነው የቁርንፍድ ቁርንፍድ ልክ ሲታመስ ማለት ነው ወደ አመድ ከለሪ ይሄዳልና በጣም ነው ይገረመኝና፣ በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቶኝ፣ እንዲሁም ደግሞ በኮመንት በላይክ በሸር ለምታበረታቱኝ በጣም ነው ማመሰግነው። በርቺ ጠንክሪ ብላችሁ ምርጥ ምርጥ ኮመንታችሁን ለምትጽፉልኝ በጣም አመሰግናለሁ። እግዚአብሔርን እግዚአብሔር ያክብርልኝና፣ መልካም ሰዎችን ያብዛልን። ከዛ በኋላ ዚች ጋ መፍጨት ፈጨውት። እነዚህ ሁለት ግብዓቶች እንደዚህ ከፈጨው በኋላ ምንድን ነው ያደረኩት፣ ድስት የራሴ። ይህንን ድስት ሁሌ የምታዩት ነው ውህድ ምሰራበት ነውና ነገር ግን ብቀይረው ደስ ነው የሚለኝ፣ አንድ ቀን እቀይረዋለሁኝ። እና ለምን አያመችም? በቃ የሚያመች አይደለም ወይ ስገለብጥ፣ ምንስል? በጣም ስለሚያቃጥለኝ ማለት ነው። ከዛ ድስት ላይ ካመጣው በኋላ እዚች ጋር የጨመርኩት እንትን ቡና ጨምር ያለውኝ ቡና ሁለት የሾርባ ማንኪያ ትንጭ ጥዬ ማለት ነው። እሱን ጨምር ያለው ንስካፌ ካላችን ስካፌ ብትጨምሩ በጣም አሪፍ ነው። ቡና እዚች ጋር ቡና በነገራችን ላይ ጸጉራችሁ እንዲያበራ ይረዳችኋል። በቃ ጸጉራችሁ የሆነ ከለሩ በጣም ነው የሚያበራ በጣም ነው የሚያምረው፣ እና ለፊታችሁ በምትጠቀሙ ሰዓት ራሱ በጣም አሪፍ ነው እና ብትጠቀሙት በጣም ምርጥ ነው። ከዛ በኋላ እሳት ላይ ጣድኩት። እሳት ላይ ከጣድኩት በኋላ አስር ደቂቃ ያክል እንደዚህ እንትና አፈላሁት እና ብዙም ደቂቃ እንትና አላልኩም አልፈጀብኝም። እና ወዲያውኑ ነበር በዛኛው በጋዝ በጋዝ ስለሆነ የጣድኩት ወዲያውኑ ነበር ይፈላለኝ። ከዛ በኋላ እዚች ጋ ከበረደ በኋላ ቆይቶ ከበረደ በኋላ እዚች ጋ አጠለልኩ። በዚህ መልኩ ታጠሉታላችሁ። እንክርዳዱ እንዳይገባ እዚች ጋ የኛው መጠቀም ከሌለ ካልፈለጋችሁ ነጠላ ካላችሁ በነጠላ መጠቀም ትችላላችሁ። በዛ መጨረሻ ላይ እዚች ጋር በደስደስ ድስቱን አጥቤ ድስቱ ላይ ቀየርኩት ማለት ነው። እዚች ጋር ምክንያቱም የሚገባበት ውህድ ስላለ ይቅርታ ስቅ እያለ አስቸገረኝ ከዛ እዚች ጋር እኔ የጨመርኩት የበቆሎ ዱቄ የበቆሎ ዱቄት እናንተ የበቆሎ ዱቄት ካላችሁ መጨመር ትችላላችሁ እናንተ እኔ ላገኝ አልቻልኩም ኒሻ ማለት ነው የበቆሎ ዱቄት ያኛው አግኝቻለሁ ያለው አለ ግን ኒሻ ግን ላገኝ አልቻልኩም እኔ የምጠቀመው ሩዝ ነው የሩዝ ዱቄት ነው ያለኝ ይሄ የሩዝ ዱቄት በነገራችን ላይ በጣም ምርጥ ነው እና በቤት መስራት ትችላላችሁ ነገር ግን እኔ የተዘጋጀ ነው የተጠቀምኩት ከዛ በመጨረሻ እዚች ጋር የጨመር ያደርኩበት አንድ አንድ ማንኪያ ቡና እንደገና መጨመር ትችላላችሁ እናንተ። እኔ ግን ቡናዬ ትንሽ ስለነበር ካካው ነው የጨመርኩበት። ካካውም በጣም አሪፍ ነው። ከለሩ በጣም እንዲጎላ እና ቀለም ያለው ከለር እንዲያደርገው ነው የሚረዳው። እና እዚች ጋር ከለሩ ራሱ በጣም ነው የሚያምረው በነገራችን ላይ ከዛ እንደገና እሳት ላይ ትጡዳ እሳት ላይ ትጥዱታላችሁ ወይ። እና እሳት ላይ ከጣድኩ በኋላ በዚህ መልኩ እየተንተከተከ በነገራችሁ ላይ እጃችሁ ማረፍ የለበትም እና እንዳይጓጉልባችሁ። ግን በጣም ምርጥ ውህድ ነው። እግዚአብሔርም በጣም ነው የተመቸኝ፣ ስቀባው ራሱ በጣም ተመችቶኝ ነው የተቀባውት። እና በዚህ መልኩ ብትቀቡ እየሰራችሁ ቢያንስ በሳምንት ባይመቻችሁ በወር አንዴ ራሱ ምናልባት በወር አንዴ እንደዚህ ሽበት ለሚያስቸግራችሁ በወር አንዴ ብትጠቀሙት በጣም አሪፍ ነው። እግዚአብሔርን ይጠቅማቸዋል፣ ተጠቀሙት። ከዛ በመጨረሻ እንግዲህ ውህዴን በዚህ መልኩ እንትን ብየዋለውኝ። በእጄ ግን እንትን አላልኩትም። እዚች ጋ እኔ ቅባት አልጨመርኩበትም። እዚች ጋ በእቃ አደረግኩ፣ እቃ ላይ አድርጌዋለው። እና እናንተ ቅባት መጨመር ትችላላችሁ። እኔ ምንድነው ቅባት ማልጨምረው፣ ሁሌም ውህድ ስታረጉ ቅባት ማድረግ አለባችሁ። እኔ ቅባት ያላደረግኩት ፀጉሬ በነገራችን ላይ እኔ ቅባት አቶ ያቅምና ሁሌም ቅባት ነው። እዚች ጋር ፀጉሬ እንደነገርኳችሁ ቅድም መግቢያ ላይ እና ፈትቼው ነው እንደፈታሁት አላበጠርኩትም። የፊት ለፊቱ ፀጉር በነገራችን ላይ በጣም አድጓል። ያው ድንገተኛ አደጋ ተከስቶበት የተቆረጠው ማለት ነው። በተቻለኛ አቅም እዚች ጋር ቪዲዮን በጣም ነው ያፈጣጠንኩትና ፀጉሬን አካፍዬ በደንብ መሳጅ እያደረግኩ ነበር። እየቀባሁት ያለሁት ፀጉሬ አልታጠብኩትም ነገር እንደነገርኳቸው ፀጉሬ አላበጠርኩትም፣ ነገር ግን ጸጉሬ በጣም ንጹህ ነው። ንጹህ በሆነ ጸጉር ላይ ብትቀቡት በጣም አሪፍ ነው። ለምን ጥቅሙንም ወደ ውስጥ ዘልቆ ይገባልና ቢያንስ ጸጉራችሁ ንጹህ ቢሆን። እርግጥ እኔ ጸጉሬ ንጹህ ነው። በየሳምንቱ በሳምንት አንዴ ግዴታ ወይ ሻምፖ ሰራለታለሁ ወይ ውህድ ወይ ማስክ፣ በቃ ግዴታ ነው። በሳምንት አንዴ ጸጉር ይታጠባለሁ እና ካልታጠብኩ ጨንቀኛል በራሴ እና አንዳንድ በባህሪ ወይም ደግሞ አንዳንድ ሰዎች ደግሞ ወይ በምትታጠቡት ወይ በወር ሁለቴ ሊሆን ይችላል። በ15 ቀን አንዴ ሊሆን ይችላል እና ነገር ግን እንደየቦታው ነው። በዚህ አጋጣሚ ምናልባት በሌላ ነገር ግን በሌላ ቪዲዮ መለስላቸዋለሁ እና አንዳንዴ ጸጉራችን ፉርፉር ለሚያስቸግራችሁ፣ እንዲሁም ደግሞ ጸጉራችሁ እንደዚህ እየተነቃቀለ ለሚያስቸግራችሁ ምንድነው የምንጠቀመው? ውሃ ይወስነዋል። እና የምንጠቀማቸው ውሃ ምን አይነት ውሃ ናቸው? አንዳንዴ የአረብ ሀገር በተለይ ጨው የበዛ ያለበት ጫዋማ ነው ውሃቸው፣ ና ያንን ነገር ደግሞ በጣም ነው የሚጎዳ በውሃ ውስጥ ራሱ የሚገባው ኬሚካል ጸጉር በጣም ይጎዳል። እና እንዳይጎዳ ግን እንደዚህ ብትጠቀሙት በጣም አሪፍ ነው፣ በጣም ይጠቅማችኋል። ጸጉራችሁ በብዙ አይጎዳም ማለት ነው። ከዛ ያው እንግዲህ ከተቀባው ቢያንስ ለአንድ ሰዓት አቆይች። ከአንድ ሰዓት በኋላ እዚች ጋር እንደዚህ ታጥቤ ምናልባት ጸጉር ምናልባት ይሄ ቪዲዮ ያው ከመቶ አንድ ወይም ደግሞ ከመቶ አስር ሙሉ ሊያዩ ሙሉውን ልታየት ትችላላችሁና፣ ከዛ በኋላ እዚች ጋር ከታጠብኩ በኋላ ጭቃ ቅባት የሰራሁት ቫዝሊ ነበር። በዚህ አጋጣሚ ተብያለሁ፣ ቪዲዮ ስሪ ተብያለሁ፣ ግን እንዳልኳችሁ ከአመት ባል በኋላ ሰራለሁኝ እና ከዛ እዚች ጋር ውስጥ ውስጡ ደግሞ የሮዝሜሪ ቅባት የገዛውን ነበረ። ይህ ቅባት ከተገዛ በነገራችን ላይ ወራት አስቆጠረ፣ እና ለምን እኔ ቅባት እየሰራው ነው መቀባው? ይሄኛው ምናልባት ለሽታ ነው፣ አንዳንዴ ሳይኖረኝ ሲቀር አሁን ግን ቅባትም፣ ሁሉም ነገር ስላለቀ ግን እሰራለሁ፣ እንደ ፈጣሪ ፍቃድ እሰራላቸዋለሁ፣ አመት ባል ወጥቶ ማለት ነው። ከዛ በኋላ እንደዚህ ፀጉሬን እንደዚ አበጠርኩኝ። በጣም ቀለል ነበር ያለኝ ልተኛ ስል ነበር ይህንን ታጥቤ ተቀብቼ የታጠብኩትና፣ በቃ ያው እኔ ልተኛ ስል ነው። መቼም ሰዓት ያለኝ የልጅናት አደለው የዛኔ ነው በቃ ጊዜ የምጠቀምበትና እንደዚህ እያደረጋችሁ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ ሴቶችዬ ማለት ነው። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፊ በለቻናል አዲስ